ጤና ይስጥልኝ ኢትዮ ፎረም መፍትሄዎች ነን። ባሳለፍነው ሳምንት ዝግጅታችን አገዛዙ የሚተማመንበት ሰራዊት ተመናምኖ በከፍተኛ ደረጃ መዳከሙንና በሕይወት የሚቆየውም ከእርሱ በተቃራኒ የተሰለፉ ኃይሎች ትግላቸውን ለማስተባበር ባለመቻላቸው እንደሆነ አንስተን አንድ ሰፊ የትግል ግንባር የመመስረትን አስፈላጊነት አመላክተን ነበር። በዋዜማው የፋኖ ታጣቂዎች በሰሜን ወሎ ግንባር ሙጃ ላይ መሽጎ የነበረውን እዝ ሁለት ክፍለ ጦሮች ከደመሰሱ በኋላ ደግሞ ሁኔታው በፍጥነት በመቀየር ላይ መሆኑን አስተውለናል። የፋኖን ድል ተከትሎ በመንግስትና በፋኖ እንዲሁም በህወሀትና የትግራይ ወታደራዊ መሪዎች የተሰጡ መግለጫዎች በታጋዮች መካከል ትብብር መኖሩን ወይም ሊፈጠር የሚችልበት ዕድል ሰፊ መሆኑን የሚያመላክቱ ሆነዋል። በዚህ የተነሳ ከፋኖ ድል ጋር ተያይዞ የተከሰተው አዲስ የኃይል ሚዛን ለውጥና የፖለቲካ ዕድገት በብዙ ምክንያቶች ማርሽ ቀያሪ ሁኔታ እየፈጠረ እንደሆነ አመላካች ሆኗል። ከዚህ ጋር በማያያዝ በዛሬው ዝግጅታችን መንግስት የፋኖን ግስጋሴ ለመግታት ስላቀደው ዘመቻና ተያያዥ እቅዶች ወታደራዊ አዋቂዎችን አናግረን ያገኘነውን አስተያየት በማከል ይዘንላችሁ ቀርበናል። በዚህ አጋጣሚ የፋኖ ኃይሎች ያስመዘገቡት ድል እዚህ አዲስ አበባ እና በብዙ የሀገሪቱ ከተሞች መነጋገሪያ መሆኑን በቀጥታ ለመታዘብ መቻላችንንም ለመግለጽ እንወዳለን። ከወሎ የፋኖ ድል በኋላ የታዩ የፖለቲካ እድገቶች ማርሽ ቀያሪ ይሆናሉ የምንልባቸው ብዙ ምክንያቶች አሉ። የመጀመሪያው በፋኖ ዘመቻና ድል የመንግስት አቅም በከፍተኛ ደረጃ የተዳከመ መሆኑ በማያሰት ደረጃ መታየቱና ቀጣዮቹ ግጥሚያዎች የላቁ ድሎችን የሚመዘገቡባቸው እንደሚሆኑ ማመላከቱ ነው። ላለፉት ሁለት ዓመታት በአማራ ክልል የተካሄደው ጦርነት በቅርብ ለሚከታተል ሁሉ ግልጽ የሚሆነው የቀደሙት ውጊያዎች በአብዛኛው በመንግስት አጥቂነትና በፋኖ ተከላካይነት ተካሂደው በፋኖ መለስተኛ ድሎች የሚጠናቀቁ እንደነበሩ ነው። ከመስቀል ዋዜማ ጀምሮ በወሎ የተካሄደው ውጊያ ግን በፋኖ አጥቂነት ተጀምሮ ግዙፍ የመንግስት ወታደራዊ አህዶችን በመደምሰስ በፋኖ ድል የተጠናቀቀ ነው። ይህ ድል ለፋኖ ካስገኘው መሳሪያና ተተኳሽ በላይ የፋኖ ኃይሎች ስለ ራሳቸውም ሆነ ስለ ብልጽግና መንግስት አቅም ትክክለኛ ግንዛቤ እንዲይዙ ምን አይነት የውጊያ ስልቶች ቢጠቀሙ የበለጠ ውጤታማ እንደሚሆኑና አዋጭ የሆኑና ያልሆኑ መንገዶችን እንዲለዩ የሚያደርግ በመሆኑ በእውነትም ማርሽ ቀያሪ ድል የተጎናጸፉበት ነው። በዚህ ውጊያ የመንግስት አቅም ምን ያህል እንደተዳከመ በግልጽ ታይቷል። በፋኖ ስለተደመሰሱት ክፍለ ጦሮች የወጣውን አህዛዊ መረጃ ይዘን ስለ ክፍለ ጦር መደበኛ የሰው ኃይል ብዛት የኢትዮ ፎረም መፍትሄ አባል የሆኑ ጀኔራል መኮንኖችን ጠይቀን ነበር። ወታደራዊ አዛዦቹ አሁን በተጨባጭ ያለው የአንድ ክፍለ ጦር አማካይ ቁጥር ከ2000 እንደማይበልጥ ከማረጋገጣቸው በተጨማሪ አብይ አህመድ ስልጣን ሲይዙ አንድ ክፍለ ጦር አነሰ ቢባል ስድስት ሺህ ወታደር እንደነበረው ነግረውናል። ስለዚህም የብልጽግና መንግስት አካሄድኩት የሚለው የሰራዊት ግንባታ ከነበረው ላይ ሁለት ሶስተኛውን ያጎደለና በእጃቸው የቀረው እጅግ የተመናመነ ሰራዊት መሆኑንም የሚያረጋግጥ ነው። ወታደራዊ አዛዦቹ አያይዘውም ከሰራዊቱ ውስጥ አዲሱ ምልምል አንድ ሶስተኛ እንኳ የማይሞላ መሆኑ አብይ አህመድ ከዚህም ከዚያም በግዳጅ የሚያሰልፉት የሰው ኃይል እጅግ ትንንሽና ወታደራዊ የኃይል ሚዛኑን ለመቀየር የሚያስችል እንዳልሆነ ይተነትናሉ። ሰራዊቱ እረፍት አልባ ሆኖ በሚያካሄደው ጦርነት ፈጽሞ እንደተንገሸገሸና የመዋጋት ፍላጎቱ ብቻ ሳይሆን በማንኛውም ግጥሚያ የማሸነፍ ዕድሉ ዜሮ እንደሆነም ይገልጻሉ። በሰሜን ወሎ ግንባር በተፈጸመበት ጥቃት የተደናገጠው የብልጽግና መንግስት በደቡብና በኦሮሚያ ከነበረው ሰራዊት አብዛኛውን ወደ ወሎ ግንባር ለማዞር ተገዷል። ይሁንና መንግስት ሊያካሄደው ያሰበው አዲስ ዘመቻ የሚያመጣው መሰረታዊ ለውጥ እንደማይኖር ደግሞ ራሳቸው ወታደራዊ መሪዎቹ ጭምር የሚስማሙበት ነው። ለዚህ በማስደገፊያነት የሚያቀርቡት ጉዳይ ፋኖ በአንድ ቦታ የመሸጉ ሁለትና ሶስት ክፍለ ጦሮችን የመደምሰስ ችሎታ እንዳለው በማሳየቱ መከላከያ ከነዚህ ያነሱ አሃዶችን በማሰማራት ለአደጋ ስለሚያጋልጥና የግዱን ግዙፍ ኃይል ለማክተልተል የሚገደድ መሆኑ ለፋኖ ጥቃት ይበልጥ ተጋላጭ ያደርገዋል የሚል ነው። ፋኖ ግዙፍ ሰራዊት የመደምሰስ ብቃት ላይ በመድረሱ መንግስት በአንድ አቅጣጫ ከአንድ እዝ በላይ እንጂ አንድ እዝና ከዛ በታች ለማንቀሳቀስ የማይችልበት ሁኔታ ላይ ይወድቃል። በትንንሽ አሃዶች ለመንቀሳቀስ ስጋት ላይ የወደቀው መንግስት ግዙፍ ኃይል በአንድ አቅጣጫ ለማንቀሳቀስ ሲሞክር ደግሞ የሎጂስቲክ አቅርቦቱ ብቻ ከፍተኛ ራስ ምታት ይሆንበታል። በዚህ የተነሳም እንቅስቃሴው ጎታታና ከፋኖ ተነቃናቂነት ጋር የማይመጣጠን ስለሚሆን በሰራዊቱ ሞራልና የውጊያ መንፈስ ላይ ተጨማሪ ጫና ማሳረፉ የማይቀር ይሆናል። ስለዚህም መንግስት ከየትም ማሰባስቦ ያመጣው ኃይል በአንድ አቅጣጫ የሚተለተልና ለተለያዩ ጥቃቶች የሚጋለጥ በመሆኑ በአሁኑ ዘመቻም ለበለጠ ውድቀት እንጂ ለድል የሚያበቃው አይሆንም። በዚህ ላይ የመከላከያ ኃላፊዎች ባካሄዷቸው ተደጋጋሚ ውስጣዊ ግምገማዎች ሰራዊቱ ሞራሉ የላሸቀ መሆኑ ተረጋግጧል። ጠቅላይ ሚኒስትር አብይ ባሳለፍነው ክረምት በተካሄደ አንድ ወታደራዊ ግምገማ ላይ ጀነራሎቻቸውን ሰብስበው ተደምራችሁ አንድ ወያኔን አታክሉም እያሉ ሲያንጓጥጧቸው እንደነበር ተሰምቷል። ይህም የሰራዊቱ አቅም ክፉኛ የመዳከሙን ሁኔታ የሚያሳይ ነው። በወሎ የፋኖ ድል በእርግጥ ማርሽ ቀያሪ ነው የሚባለው የብልጽግና ሰራዊት ክፉኛ የተዳከመና የቱንም አይነት ዘመቻ ቢያካሄድ ከእንግዲህ እስከ ዛሬ ከነበረው የበለጠ አቅም ሊኖረው እንደማይችል በማረጋገጡ ነው። ፋኖ አሁን በደረሰበት የጥንካሬ ደረጃ ያለውን አቅም ቢፈልግ እንደ ሽምቅ ተዋጊ፣ ቢፈልግ ደግሞ እንደ መደበኛ ሰራዊት ሊጠቀምበት የሚችል ሆኗል። ለሁለት ዓመታት የቆየው የሽምቅ ውጊያ ጥሩነት ከፍተኛ ልምድ ያካበተው ፋኖ በሽምቅ ውጊያ ስልት ህልውናውን እንዴት ማስጠበቅ እንዳለበት ያውቃልና የአሁኑን ዘመቻም እንደሚያከሽፈው የሚያጠራጥር አይደለም። በቅርቡ ደግሞ እንደ መደበኛ ሰራዊት የሚዋጋበት አቅም ፈጥሮ በአንድ ጊዜ ከሶስት ክፍለ ጦሮች ጋር ገጥሞ ሁለቱን ሙሉ በሙሉ በመደምሰስ ድል ማስመዝገብ እንደቻለ አሳይቷል። ይህም ፋኖ ከሽምቅ ተዋጊነት በተጨማሪ የመደበኛ ወይም ኮንቬንሽናል ስልትን መጠቀም መቻሉን ያሳየበት ግጥሚያ በመሆኑ ይህንኑ ስልት ከሽምቅ ውጊያው ጋር እያቀያየረ እንዳመችነቱ እንዲዋጋ እድል የሚሰጠው ይሆናል። ይህ መሆኑ ለመንግስት ራሱን የቻለ ከባድና አዲስ ፈተና እንደሚደቅን የተናገሩት ወታደራዊ አባላችን ጠቅላይ ሚኒስትሩ በማያሸንፉበት ጦርነት ከመግባት ተቆጥበው ለሰላም እድል እንዲሰጡ ከሁሉም የፖለቲካ ኃይሎች የቀረበላቸውን ምክር ባለመስማታቸው አሁን አጣብቂኝ ላይ መውደቃቸውን ያስረዳሉ። ከፋኖ ድል ጋር ተያይዞ መንግስት ያለ የሌላ አቅሙን አሰባስቦ ወደ ምስራቅ አማራ መዝመቱ አንድ ሌላ ጉዳይም ያሳያል። ይህ የሰራዊት ስምሪት በመንግስት እቅድ ውስጥ ያልነበረና የምስራቅ አማራ ፋኖ የሰነዘረውን ጥቃት ተከትሎ የመጣ ነው። በጥቃቱ የተደናገጠው የብልጽግና መንግስት ከግድቡ ወደ ወደቡ በጀመረው ጉዞ ግማሽ መንገድ እንደደረሰ ሲነግረን ከሰነበተ በኋላ የሰራዊቱን ስምሪት አሁን ድንገት ከባህር በር አቅጣጫ ቀልብሶ ወደ ምስራቅ አማራ አዙሮታል። የሰመራ አውሮፕላን ጣቢያ ላይ ያርፎ የነበሩ አውሮፕላኖች የኮምቦልቻ አውሮፕላን ማረፊያን አጨናንቀውታል። ይህ አስቀድሞ ያልታሰበበትና በመንግስት ዕቅድ ውስጥ ያልነበረ ግዙፍ የሰራዊት እና የመሳሪያ ማጓጓዝ እንቅስቃሴ በአግባቡ ዝግጅት ያልተደረገበትና በፋኖ ጥቃት የተደናገጠው የብልጽግና መንግስት ተገዶ የገባበት ነው። የብልጽግና መንግስት ያቀደውና የሚፈጽመው ይህን ያህል የሚለያይ ከሆነ በሚገባ ሳያስብበትና ሳይዘጋጅ ከወደቡ ወደ ወረባቡ በመለሰው ሰራዊት የሚካሄደው ዘመቻ ውድቀት እንጂ ሌላ ትርፍ የሚያስገኝ እንደማይሆን ከወዲሁ ለመናገር አያስቸግርም። አንድ መንግስት ይህን ያህል የተቀባዠረ የእቅድ ዝግጅትና አፈጻጸም ተለያይነት ካለው መንግስት በደመነፍስ እንጂ አስቦ የሚንቀሳቀስ መሆኑን አቋርጧል ማለት ነው። በደመነፍስ የታቀደ ዘመቻ ውጤት እንደማያስገኝ ደግሞ የብልጽግና መንግስት የሰባት ዓመታት ደመነፍሳዊ ጉዞ ደጋግሞ የመሰከረው ነው። በሰሜን ወሎ መከላከያ ላይ ከተፈጸመው ጥቃት ጋር ተያይዞ የታየው ሌላኛው ተስፋ ሰጪ ምልክት ደግሞ በታጋይ ኃይሎች መካከል ትብብር ስለመፈጠሩ ወይም ሊፈጠር የሚችልበት ዕድል ስለመስፋቱ ምንጭ መገኘቱ ነው። የታጋዮችን ትብብር በማስመልከት እስካሁን ድረስ ያለው መረጃ መንግስት የትግራይና የኤርትራ መንግስት ከፋኖ ጋር ተባብረው እንደመቱት በራሱና ባሰማራቸው ተደማሪ ሚዲያዎች የሰጠው ነው። በሌላ በኩል የፋኖና የትግራይ ኃይሎች መንግስት በሰሜን ወሎ ግንባር ተባብረው መቱኝ በማለት ያቀረበውን ውንጀላ እንደማይቀበሉት አሳውቀዋል። ይህም ሆኖ ሁለቱም በተለያዩ አጋጣሚዎች ብቻ ሳይሆን ዛሬም ጭምር በመካከላቸው የትግል ትብብር ለመፍጠር እንደሚፈልጉ በቀጥታና በተዘዋዋሪ ሲናገሩ ተሰምተዋል። መንግስት ሁለቱ ተባብሮ መቱኝ በማለት የሰጠው መረጃ ተጨባጭ ከሆነ ይህ በይፋ ለመግለጽ የተገደደው በሶስት ምክንያቶች መሆን አለበት። የመጀመሪያው ምክንያቱ የፋኖ ድል ራሱን ችሎ እንዳይታይና ከባድ የፖለቲካ ተጽዕኖ እንዳያስከትልበት ለመከላከል ነው። የኢትዮጵያ ሕዝብ አገዛዙ በገጠር በሚያካሄደው ውጊያ እንደተበለጠ ሲረዳ፣ ዓለም አቀፍ ኅብረተሰብም ስለ ፋኖ ድል ሰምቶ ነገሮች ከብልጽግና መንግስት ቁጥጥር ውጭ እየሆኑ መሄዳቸውን ተገንዝበዋል። ይህንን የመሰለ ውድቀት ያባንነው የብልጽግናው መንግስት የፋናውን ጥንካሬ ለመደበቅና ፋኖን ፋናውን እዚህ ግባ የሚባል አቅም እንደሌለው ለማስመሰል የተፈጸመበትን ጥቃትና ያጣውን ድል ስመ ንብረት ለሌላ ማዛወር የፈለገበት አንዱ ምክንያት ይሄ ነው። ሁለተኛው ምክንያት የአማራና የትግራይ ኃይሎች እውነትም በትብብር መስራት ጀምረው ከሆነ የዚህ ትብብር ውጤት እድሜውን እንደሚያሳጥረው ከመገንዘቡ ጋር የተያያዘ ነው መፈርጠን በጀመረው የፋኖ ክንድ ላይ የትግራይ ተዋጊዎች ጡንቻ ተጨምሮበት በእነርሱም ላይ የኦነግ አቅም ሲታከልበት የአብይ ዕድሜ ከዘንድሮ እንደማታልፍ ከብልጽግና መሪዎች የሚሰወር ባለመሆኑ ውኡታው ካለ ምክንያት የተለቀቀ አይደለም። ሶስተኛው ምክንያት ደግሞ በትግራይ ላይ ሌላ የእልቂት ጦርነት ለማዋለድ የሚያገለግለው የፖለቲካ መደላደል ለማበጀት ነው። በእርግጥም የብልጽግናው አመራር ህወሀትና የትግራይ ሰራዊት መሪዎችን መክሰስ ከጀመረና እነርሱን ሳያጠፋ ክንዱን እንደማይንተራስ መናገር ከጀመረ ቆይቷል። ብልጽግና ከፕሪቶሪያ ስምምነት በኋላ በልዩ ልዩ ስልቶች በመጠቀም ትግራይን ለማድቀቅና ፈጽሞ እንዳትነሳ ለማድረግ ያላካሄደው ተንኮል አልነበረም። የስምምነቱን ተፈጻሚነት የውስጥ አርበኝነት አሰልፎ ትግሉን በመከፋፈል የሰራዊቱን አባላት እያስኮበለለ ለብልጽግና ተቀጣሪ የሆነ ታጣቂ በማደራጀትና በማሰማራት ትግራይን ክፉኛ ሲፈታተን ከርሟል። ሁሉም ሙከራ አልሳካለት ሲልም ትግራይና ኤርትራ ተባበሩብኝ እያለ ሙሾ ሲያወርድ ነበር። ነገር ግን እስከ ተወሰነ ጊዜ ድረስ የተሳካ ይመስል የነበረው የአብይና ተላላኪዎቹ የሸረቡት ሴራ በትግራይ ታጋዮች ጥረት ሙሉ በሙሉ ከሽፎ ትግራይ እንደገና ጠንክራ መታየት ጀመረች። ይህ መሆኑን ያልወደደው የብልጽግናው አመራር በትግራይ ላይ የከፈተውን ዘመቻ ከምንም ጊዜ በላይ አጠናክሮ ከመቀጠሉም በላይ የሰሞኑን የፋኖ ድል የትግራይ እጅ ያለበት ለማስመሰል መርጧል። ከዚህም አልፎ በትግራይ ላይ ሌላ ጦርነት ለማካሄድ ፍላጎት እንዳለው በካድሬዎቹ እያስነገረ ይገኛል። በቅርቡ ሌንጮባቴ የተባለው የብልጽግና ካድሬ የሁሉም የተቋሙ እንቅስቃሴ መነሻ ማዕከል ትግራይ በመሆኗ ዘመቻ ወደ መቀለ ማነጣጠር አለበት ሲል ተሰምቷል። የመከላከያ ኤታማዦር ማዦር ሹሙና የብልጽግና አመራርም ጣታቸውን ወደ መቀለ መሰንዘር ከጀመሩ ሰነባብተዋል። ብልጽግና የሚፎክረውን ያህል በትግራይ ላይ ጦርነት ሊከፍት መቻል አለመቻሉ በቅርብ የሚለይለት ቢሆንም ፋኖ ሳይሆን ወያኔ ነው የመታኝ የሚለው የብልጽግና ለቅሶ በትግራይ ላይ ጦርነት ለመክፈት የነበረውን የቆየ እቅድ አሁንም እየቀጠለበት መሆኑን የሚያሳይ ነው። ሰሜን እዝ ተመታብኝ ብሎ ጦርነት ያወጀው የአብይ አህመድ መንግስት ትግራዮች እንደመቱት መናገር ከጀመረ አቅሙ ቢኖረውም ባይኖረውም ለትግራይ አንዳች ክፉ ነገር እያሰበ እንደሆነ ለማመን ሌላ ማረጋገጫ ማቅረብ የሚጠይቅ አይደለም። ስለዚህም ብልጽግና ወሎ ላይ ያከማቸውን ሰራዊት አነሰ ቢባል የትግራይና የአማራ ኃይሎችን ለማጥፋት ሊሰማራ ይችላል ብሎ መዘጋጀት ተገቢ ይሆናል። የምስራቅ አማራ ፋኖ እንቅስቃሴ በይፋ ካሳያቸው ጉዳዮች አንዱ ቀቢጸ ተስፋ ላይ የወደቀው የአብይ መንግስት ከሁለቱ ማህበረሰብ ታጣቂዎች ጋር ለመግጠም እንደሚገኝ ነው። እድሉን ካገኘና ችሎታ ካለውም ምኞቱን በተግባር ለመሞከር ወደ ኋላ አይልም። በሞት አፋፍ ላይ የሚገኘው ብልጽግና ክፉኛ በተዳከመበትና የመጨረሻ እስትንፋሱ ሊስብ በተቃረበበት በዚህ ሁኔታ ላይ ሆኖም ለሌላ ጦርነት መዘጋጀቱ የሚያመላክተው አንድ ጉዳይ ቢኖር አብይና ጋሻ ጃግሬዎቹ በፈለጉት ጊዜ ጦርነት እየጫሩ አገሪቱን እንዲያፈራርሱ ሊፈቀድላቸው እንደማይገባ ነው። ኢትዮጵያውያን የብልጽግና መንግስት በየሰበቡ በሚጭራቸው ጦርነቶች መቃጠል ይበቃናል። ለባህር በር ሲባል የሚካሄድ ጦርነት ኢትዮጵያውያንን በልቶ ኢትዮጵያን አፍርሶ የኢትዮጵያን መብት አልከስክሶ የሚጠናቀቅ እንደሚሆነው ሁሉ ፋኖን ለማንበርከክ ወይም የችግሮች ሁሉ ምንጭ ትግራይ ነው በሚል ሰበብ የሚካሄድ ማንኛውም ጦርነት ጉዳታችንን የሚያባብስ እንጂ የሚጠቅመን ባለመሆኑ የመጀመሪያው ምክራችን አብይ የጥፋት ፉከራቸውን ትተው ለሰላም እድል እንዲሰጡ ነው። ይህን የሰላም ጥሪ መላ የሀገሪቱ ህዝብና ሁሉም የታጠቁና ያልታጠቁ የተቃውሞ ኃይሎች ደጋግመው ያቀረቡት ቢሆንም እስካሁን ድረስ ከብልጽግና መንግስት በጎ ምላሽ ሲሰጠው አልታየም። ይህም በመሆኑ መላ ኢትዮጵያውያን አብይና ቡድኑ የቀንቅሸታቸውን ትተው ለሰላም እድል እንዲሰጡ ግፊት ከማድረግ ጎን ለጎን ብልጽግናን በማስወገድ ማንኛውም የከረመም ሆነ አዲስ ጦርነት አስቁመን ሰላም ለማውረድ ከመቼውም ጊዜ በላቀ ደረጃ ሰፊ የትግል ህብረት ፈጥረን ልንታገል ይገባናል። የብልጽግና መንግስት ሰሜንን ወይም ደቡብን፣ ምስራቁን ወይም ምዕራቡን ነጥሎ የሚዘርፍ የሚያሰቃይና የሚፈጅ መንግስት አይደለም። የአብይ አህመድ መንግስት በሁሉም ኢትዮጵያዊ ላይ የመጣ መቅሰፍት ነው። ስለዚህም ከማንኛውም አግላይነት የጸዳ ሁሉም ኢትዮጵያዊ የትግል ህብረት ፈጥረን እድሜውን ለማሳጠር መረባረብ የወቅቱ ግዴታችን ይሆናል። መላ የሀገሪቱ ህዝብና ሀገሪቱ ከገጠማቸው የመኖር ወይም ያለመኖር ፈተና ሊወጡ የሚችሉት ፋኖ እና የትግራይ ኃይሎች ብቻ ሳይሆኑ መላው ጸረ አብይ የትግል ኃይል ሁሉ አንድ ጠንካራ ሀገራዊ የትግል ህብረት ሲፈጥር በመሆኑ፣ መንግስት እንደገለጸው ትብብሩ በእርግጥም ከተፈጠረ ተጠናክሮና ሰፍቶ ሊቀጥል ይገባዋል። ካልተፈጠረም ከተባበሩት የአረብ ኤምሬቶች ጋር ተባብሮ ለሀገራችን መከራ ሲደግስ ያላረፈውን መንግስት ኢትዮጵያውያን ተገቢውን የትግል ህብረት ፈጥረን ቀብሩን ብናፋጥነው ትክክል እንጂ ስህተት ሊሆን አይችልም። የዛሬውን አበቃን። ሰላም።